በአግመ ፕሮግራም ላይ በአግመ አምስት ይሄኛውንም ህፃን ይዛ ነው የመጣችው። ደግሞ ይዛ የመጣችበትን ምክንያት ብቻ ነግራችኋል። ለህጻኑ ሰባት አመቱ ነው። ይህንን ህጻን ከወለደች ቀን ጀምሮ ደሟ እየፈሰሰ አልቆማል። ሰባት ዓመት ሙሉ ደም ስፈሳ ስትቆይ፣ እንደገና እራሷ ህመምተኛ ሆነች። ከዚያን በኋላ መጣች፣ አልወጣም። ወደዚህ ወደፊት ለፊት መጣች። ይህንን መከራ ካንቺ ላይ ቆርጫለሁ አለ። እንደገና ወልደሽ ሕፃን ይዘሽ ትመጪያለሽ አላት። አሁን ሕፃን ወልዳ ይዛ መታለች። እግዚአብሔር ታላቅ ነው።

እኔ ከዚህ በፊት ይሄን ሕፃን ከወለድኩ በኋላ ያመኝ ነበርና እኔ እያመመኝ፣ ያም ደም ይፈሰኛልና ደም ስፈስ መዳን አልቻልኩም። ባለፈው አመት ባለፈው በነበረው ጸሎት ጳጉሜ ላይ መጣውኝና ጳጉሜ ላይ ተጸለልኝ

ራናጉያ ባለፈው ጳጉሜ ላይ ቃል ወጥቶ በእግዚአብሔር ሰው አማካኝነት ቃል ወጥቶልኝ በዛ ቃል የተነሳ ወዲያው ተፈውሼ ይሄንን ህፃን ባለፈው አመት ይዤ መጥቼ ነበረ። ከዛን ሰአት ጀምሮ ያ የሚፈሰኝ ደም ሁሉ ቆሞ፣ አሁን ህፃን በሆዴ ቀርቶ ያንን ህፃን ደግሞ ወልጄ ዛሬ መጥቼ በፊታችሁ ቆሜ ያለኝ እጀ ወቀረብ አኒ ሆላሁ ኢየሱስ ትልቅ የሆነውን መከራ ከሰው ልጅ ላይ የሚያነሳው ኢየሱስ ብቻ ነው። ለመላ ድሮ ወመ ሙንዴ ዱዕናንታና ሸተ ከባዴተ ሰባት ዓመት ሙሉ ደም እየፈሰሰባት መጨነቅ ማለት እጅግ በጣም ከባድ ነው።

በውስጥሽ ደም ሲያፈስብሽ የነበረውን ያንን ኃይል አሁን ገድያለሁ። ከዚህን በኋላ ወልደሽ ልጅ አቅፈሽ ትመጪ ያለሽ አላት። ቃቆ ኢሌ ንሪሁ ጨቶ ያነቀራ ጣ ያነረገላ ተበድደው መተለውን አሁን የአምናውን ዘመን መከራ ረሲቼ እግዚአብሔር ያንን አንስቶልኝ አሁን ደግሞ ልጅ አቅፈ መጥቼ ለማመስገን ቆም ያለው አለችን። ምትግነ ኡላ ጎት እየቀላታ አንድ ጊዜ ለእግዚአብሔር ምስጋና እንሰጣለን። ከጫፍ እስከ ጫፍ ሁሉም ሰው ከተቀመጠበት ይነሳ። መገኑ ባሾኑ ዳፍርሳሆ ከባደ ሎ ፍርሳነ ጣመጨረሻባነ ኑ ገለተ ገለታይ ሪ ገኑ ሎንሶ እ ላ ሪኑ ርሲርእነር ከዝን በፊትም እኮ ቀድመውኑም ለእግዚአብሔር ልማዱ ነው። ያ ደክማል እግዚአብሔር የእግዚአብሔር ስራ አንዳንድ ጊዜ አድካሚ ነው። አሁን ግን ሌላው ሰው በተደረገለት መልካም ነገር ብቻ እናንተ እያመሰገናችሁ በማመስገን ደከማችሁ እኮ ትነ ገለተ ነው ገላንታ ዳፉረ ሀሶ የናንተንም ምስጋና ሌሎች እያመሰገኑ እንዲደክሙ እግዚአብሔር ያድርግላችሁ። አራስነች፣ ገና ከጓዳ እንደወጣች ነው ወደዚህ የመጣችሁ። አቁ ደም ነው እራሱ ህፃን ነው። አራስነች ነች። እሷ በቅርብ ነው የወለደችው። ይህንንም ህፃን ደግሞ አሁን እንመርቃለን፣ እንባርካለን። የእግዚአብሔር እጅ መልካም ነው። እኔም ይኸውና በዚህ መድረክ ላይ ህፃናቶችን እያቀፍኩ እንዴት እንደሚያቅፉ እየለመድኩ ነኝ። አሁንም ደግሞ ለዚህ ህፃንም አሁን ስም እናውጣ፣ ይሰየም